ሰላም ኢትዮጵያውያን፣ ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለሁ ተስፋ ነኝ። መሪዎች የጤና መድህን ቤተሰብ ምስረታን አካሄዱ። በአማራ ክልል የማኅበራዊ ዘርፍ መሪዎች የጤና መድህን ቤተሰብ ምስረታ ስነ ስርዓትን አካሂደዋል። በምስረታ ስነ ስርዓቱ ላይ መልእክት ያስተላለፉት በምክትል ርዕሰ መስተዳደር ማዕረግ የማኅበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የማኅበራዊ ዘርፍ የሥራ ኃላፊዎች ለሌሎች አርአያ ለመሆን የጤና መድህን ቤተሰብ መመስረታቸውን ተናግረዋል። ይህም በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖቹን ጤና ለመታደግ ያስችላል ነው ያሉት። የማኅበራዊ ጉድኝት መሪዎች ለመነሻነት የአርባ አምስት ቤተሰቦችን ወጪ በመሸፈን የጤና መድህን ተጠቃሚ የሚያደርግ ቤተሰብ መመስረቱን ገልጸዋል። ለእነዚህ ቤተሰቦችም የጤና መድህን መጠቀም የሚያስችላቸውን ደብተር ማስረከባቸውን የተናገሩት አማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ የማኅበረሰብ ጤና መድህን በሀገር አቀፍ ደረጃ ለረጅም ዓመታት ተግባራዊ ሲሆን በመቆየቱ የማህበረሰቡን ፍትሐዊ የጤና አገልግሎት ተጠቃሚነት በማረጋገጥ በኩል ሚናው ወሳኝ ነው ብለዋል። በክልሉ ከፍተኛ መሪዎች በጤና ባለሙያዎችና በማህበረሰቡ ርክክብ ሰማንያ ነጥብ አንድ በመቶ የሚሆነው የክልሉ አባዋራና አማዋራ የማህበረሰብ ጤና መድህን ተጠቃሚ ማድረግ መቻሉንም ገልጸዋል። የመካነ ሰላም ከተማ መንገድ የአስፋልት ማንጠፍ ስራ ተጀመረ። በደቡብ ወሎ ዞን የመካነ ሰላም ከተማ አስተዳደር ባለ ሁለት አካፋይ መንገድ የኮንክሪት አስፋልት ማንጠፍ ስራ ተጀምሯል። የመንገድ ፕሮጀክት ስራው በኢትዮጵያ መንገዶች ባለሥልጣን በኮምቦልቻ ዲስትሪክት ጽሕፈት ቤት አማካኝነት ነው እየተሰራ የሚገኘው። በተያዘው በጀት ዓመት ተጠናቆ ለአገልግሎት ክፍት እንዲሆን ለማድረግ የክልሉ መንግሥት በትኩረት እየሰራ መሆኑን የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሸዋወቀ ገልጸዋል። በተለያዩ ምክንያቶች ተቋርጦ የቆየው የፕሮጀክት ሥራ መጀመር አሁን ለደረስንበት መልካም አፈጻጸምና ተስፋ ሰጪ እንቅስቃሴ የዞኑ አስተዳደር፣ የከተማ አስተዳደሩ፣ የአካባቢው ማኅበረሰብ ድጋፍ ክትትልና ትብብር ከፍተኛ መሆኑን አንስተዋል። ድጋፍና ክትትሉን አጠናክሮ ማስቀጠል እንደሚገባም አሳስበዋል። አማራ ሚዲያ ኮርፖሬሽን ለኅብረተሰብ ለውጥ እንተጋለን።